ሀይሚ ዛሬ ቀኑ ሙሉ ሰውን ፈታ ስታደርገው እንዳሏለች፣ አሁን ደግሞ በጣም ተደናግጣለች። የዛሬ ፕራንክ አጠር መጠን ያለችነች እና እውነት ደስ ትላለች። አንደኛ ነገር ደስ የሚለው ምንድን ነው? ባንዴ መቋጨቱ። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ውድ ቤተሰቦች የምር በጣም በጣም ተናፍቃችኋል። ያው እንግዲህ በቀን አንዴም እንኳን እየጠፋሁኝ ነውና አንድ ሺህ ሰው ተከታይ ኑሯችሁ፣ የምር ሁለት ሰው የሚወዳችሁ ካለ ለእናንተ በቂ ነው። እኔ ደግሞ ቤተሰቦች በጣም ነው የሚወዳቸውና ቪዲዮ ያለመስራት እንዴት እንደሚደብረው ከወዶቼ እና እንግዲህ ሀይሚ ብሩኬ እና ሀይሚ የሚያመጧቸው ሙዚቃ ኔ በጣም ነው የሚገርሙኝ። ባለፈው ብሩኬ ቅጭጭ ምንጭጭ እያለ የዘፈነው ሙዚቃ በጣም ነበር ያሳቀኝ፣ እና ዛሬ ደግሞ ሀይሚ ቅንድም መስቀል ቅንድ መስቀል ላላለች እሷ ከፖስተች ደግሞ ከታች የሚጽፉት ብሩኬ የታለቀ ሰቀጥ ቤኬ የታለቀ ቅንድቡ ሀፍትሽ ምን ቢል ጥሩ ነው? ይህ ሰቀል ይህ ሰቀል ከታች ሆኖ ማለት ነው። እና እንግዲህ ያው አሁን ላይ ደግሞ ትንሽ አስደንግጠዋታል ማለት ነው። ይሄ ልጅ ዛሬ ካሜራ ፊት ባይሆን ኑሮ ራሱን ነበር በርቀዛ ምጥለው የነበረ ሀይን ያው ወደ መሀል ላይ ስትናገር የነበረውን ነገር ሰምታችኋላ። ሀይ ሀይ ሚያሳቀችኝ እኮ እንዴ ማለት እንዴት ነው? እኔም ብቻ መታደንቅሻለሁ ምትል ስለ እኔና ስለ ብሩኪ አታውቅምና ነው። አታየንም ቪዲዮ ላይ እንዴት ነው? እሱን ማታደንቀዋለች ይሄ ንግግሯ ማለት ነው። የምር በጣም ነው ያሳቀኝና እውነቷን እኮ ነው እንዴ። እነሱን ማድነቅ የፈለገ በአንድ ላይ ማድነቅ፣ መውደድ የፈለገ በአንድ ላይ መውደድና ሲጀመር ሲጀምር ነጣጥሎ የሚወድ ነጣጥሎ የሚያደንቅ ሰው ትክክለኛ አድናቂ እንዳልሆነ ከወዲሁ ማሳወቅ እፈልጋለሁ። ማስመሰል አድናቂ ይባላል ይሄ የምር የምትወዱ ከሆነ በአንድ ውደዷቸው፣ በአንድ አይን ዩዋቸው። የምጠሏቸውም ከሆነ በአንድ አይን ጥሏቸው እንጂ እንዲህ ከሌን ወዳለው ከሌን ጠላለው፣ ይሄ አይሰራም። እና እንግዲህ ያው ብሩኬን ፕራንክ ያደረጋት እሷ በምትናገረው ቃል በቃል ነው። ለምሳሌ ለምንድን ነው እሱ እያለ እራት እጋብዝሻለው ያልከኝ? ስትለው አሃ፣ እኔ ባልኖር ኖሮ ትሄጅ ነበረ። አያችሁ፣ እራሷ በምትናገረው ነገር ነበር ፕራንክ ሲያደርጋት የነበረው። እና ከንግግሯ ደግሞ ያሳዘነኝ ንግግር ምንድን ነው ለምን አሳልፈ ትሰጠኛለህ? አረ ብሩኬ መቼም አሳልፎ አይሰጥሽም እናቴ የራሱ ያመጣው ስለሆነ ነው እንጂ ያውን ብሩኬ የማያውቀው ቢሆን ያንጠለጥለው ነበረ። ብቻ ግን አዎ እንዴ ቆፍጠን እንደውም እኮ ቆመሽ ሁላ ማውራት አልነበረብሽም። ብሩኬ ሲሄድ የራሱ ጉዳይ ብለሽ ጥለሹ ነበር መሄድ የነበረብሽ ከብሩኬ ጋር። በእርግጥ አውቃለሁ፣ ያው አንዳንዴ ሰው አክብሯችሁ ሲመጣ፣ አድንቋችሁ ሲመጣ ያንን ሰው ጠቅጥቃችሁ መሄድ በጣም ከባድ ይሆናል። እና እንግዲህ ብሩኬ ያው ስለተፈጠሩት ነገሮች እያብራራ ነበረ ችኩል እንደሆነ ነገሮችን ቶሎ እንደሚወስን ለሱም ደግሞ ያው ቴክስት እንደሚያደርጉለት እና፣ ቴክስት የምታደርጉለት ሰዎች ግን ደህና ናቸው እስካሁን ድረስ አሜሪካ ላይ ናቸው እንዴ ምንድን ነው እያሉ ቴክስት የሚያደርጉለት ግን ማለት አሁንም አሜሪካ ያሉ ሰዎች ናቸው ቴክስት የሚያደርጉለት እና በውስጥ የሚደርሰኝ ቴክስት ስለነበረ በየትኛው በቃ በሶሻል ሚዲያ ማለት ይሄ በፌጂ በኢንስታግራም በቲክቶክ፣ በጭራሽ በዋትሳፕ ሳይቀር በቃ ቴክስቱ እየመጣልኝ ነበረ። ስለዚህ እሷ ስታደርግ እንደዛ ያንን ቴክስት ሳይ በቃ የሆነ አሳማኝ ነገር ተፈጠረብኝና እኔ ደግሞ በምወደውና በምሳሳለ በምሳሳለሰው እንደዚህ አይነት ነገር ሲፈጠርብኝ በጣም እበሰጫለው እናደዳለው። እና ያ ነገር አውቃለሁ ብዙ ነገር እንደሚያሳጠኝ አውቃለሁ። ውሳኔ ግን ምን ላድርግ፣ በቃ በጣም ስለምናደድ ነው እያለ ነበረ። በመጀመሪያ በምትወዱ ሰው መፈተን በጣም ከባድ ነው። አውቃለሁ እኮ የፈለገ ነገር ግጭት ቢፈጠር፣ ምንም ቢልም፣ መጨረሻ ላይ መገናኘት አለ። ግን መጀመሪያ የምትቆሳሰሉት ያ ስሜቱ በጣም ይከብዳል። የምር አሁን ፕራንክ ስትደራረጉ ማለት ነው፣ መጀመሪያ ላይ የምትሰጣጡት ቃላት ልብ ይሰብራል በጣም እኔ ራሱ እንደዚህ ፕራንክ የሚደራርጉ ሰዎች መጀመሪያውን የሚያስጨንቀኝ ይገርማቸዋል። የምሬን በጣም ልቤ እየተጨነቀን ማያቸው እንጂ የመጨረሻው ደስታ አይደለም የሚታየኝ። እና በምትወዱ ሰው መፈተን በጣም ከባድ ነው። ብሩኬ ደግሞ ሀይሚን ስለሚወዳት በቃ አሁን ነገሮችን እየታገሰ አይደለም። ሀይሚም እንደዛው ነች። አሁን የድሮ ሀይሚ እኮ አይደለችም። እውነት ለመናገር በቃ በሁሉም ነገር የሆነ እንዴት ልበላችሁ ሄዳችሁም አዩ ከድሮ ቪዲዮ ላይ ና አሁን ያለውን ነገር ብቻ። አንዳንዴ ፍቅር ሲመጣም የሆነ እንዴት ነው ከስጋት አንጻር ምናምን የሆነ ነገራችን ይቀየራል መሰለኝ እና እንግዲህ ሀይሚዬ ያው አንቺም ደግሞ ነገሮችን ለማስተካከል ሞክሪ፣ ማለት ይሄ ውሎ የሚያድር ፕራንክ ጥሩ አይደለም። በቃ ውለሽ እንዳታሳድር ፕራንክ እና አሁን እሱ በትኬቱን በዚህም ነው ፕራንክ ያደረጋት ማለት ነው ትኬቱን እኔ እንደ ብሩኬ ሊሄድ የሄደ ቀን ነው ማም ነው፣ ጥሏት የሄደ ቀን ነው ማም ነው እንጂ እስከዛ ድረስ በጭራሽ እኔ አላምንም ጥሏት ይሄዳል ብዬ። ሲጀመር አወራሩ አይመስልም። መጨረሻ ላይ እኮ ፓስፖርቱን ወሰደው ከኪሱ አስገባው ማለት ነው፣ እና ጥሏት አይሄድም። እሷም ራሱ እንዴት ነው አንተ የደዛ ሸሸ ገዳሜ ልትል ማን ይለቃል አለች። ኮረ ቅናት ሀይሚዬ ብሩኬ ጥሏት ቢሄድ እመኑኝ ሀይሚ እንደምትሄድ ነው የተረዳው፣ ትሄዳለች ግን ደግሞ ጥሎሻ ይሄድ ባይ ዬን ቆንጆ አያደርገውን ማያደርገው በጭራ እና ሌላው ነገር ልላችሁ የምፈልገው ነገር ግን በሰው ህይወት የምትገቡ በተለይ በሀይሚና በብሩኬ መካከል ገብታችሁ እኛንን አዋቂ የምትሉ ሰዎች አርፋችሁ ተቀመጠ፣ እባካችሁን። ምንድነው የምትሏቸው? ንጭር ሲላ ንወድም ሁላ ማለት ነው። ምንድነው አድርጉ የምትሏቸው? እንዴ፣ ሲጀመር ሲጣሉ የሆነ ደስ የሚለው ሰው አለ። ለምን ተጣልተው የሚቀሩ እየመሰላቸው ሀይም እና ብርኬ የፈለገ ቢፈጣፈጡን መጨረሻ ግን ያው እንደማይለያዩ ማወቅ አለባችሁ።